እንዴት ነበር ሳሪ፣ ስትጀምሪ? አሁን እኔ ባወራችሁ፣ እዚህ አታድሩም የኔ ታሪክ። አዎ እኮ ብዙ ሰው አለ፣ ይሄ ሁለት ሺህ ሰው አለና ታስተምሪ። አይ ዘን ለሀቡ ነው በቃ፣ በሀቡ የኔ እንደ ዶክመንታሪ ሆኖ በሳምንትም በምንም ቢያልቅ፣ ኮመንት ላይ ራሱ ይቅርታ፣ አንዴ ተጠርቻለሁ እመለሳለሁ። ኮመንት ላይ ራሱ ሀቡ፣ አንቺ ቤት ትቅረብልን፣ ሳሪ ትቅረብልን እያሉ ነው እንደዚህ። ከነ ጎዶሌ ከነ መጥፎነቴ ከነ ጥሩነቴ እውነት ያሳለፍኩትን እዚህ የደረስኩትን ማውራት ይፈልጋለሁ፣ ግን አሁን እንዳልኩት እዚህ ብጀምረው ተንጠልጥሎ መተው ነው። የእኔ በጣም ከምንም ማለት ያው የዱባይ መንግስት እዚህ ሀገር ገልፍ ንስ አልኩት አምስት መቶ ዶላር ምናምን ተነስታ እዚህ ምናምን ብለዋል። ግን ከዛ ባሻገር እንደ ኢትዮጵያዊት ዶሜስቲክ ወርከር መጥተሽ ወይ ደግሞ ምንም ሳትይዝ መጥተሽ እንዴት መነሳት እንደምትችል እንዴት መቀየር ሰው ደግሞ ራሱ ከትንሽ ነገር እንዴት ቢዝነስ ማድረግ እንደሚችል፣ ሬት ሰራተኝነት ከምን እና ቀላል አለ ብዙ ሰዎች ትምህርት ይሆናል፣ እኔ ያለኩበትን መንገድ። ስለዚህ ከዛ ውጭ ደግሞ እንደ ቀላል ምልሽ ጥሩ ባል ማግኘት ቀላል አደለም። ጥሩ ባል ካለሽ እንደፈለግሽ ሁነሽ የመስራት እድል አለሽ። ምንምን ነገር የለም ባልሽም አብሮ የሚሰራ ከሆነ የሚያበረታታች ከሆነ እኔ በጣም የተባረከ ባል ነው ያለኝ። በጣም ጥሩ ስለሆነ በቃ ብዙ ሰርተ ተቀይረናል። ማንም ሰርቶ የማይሰራውን ተቀይረሻል። ግን ይህንን ስኬት ዝም ብሎ በአንድ ቀን ወይ በአንድ ጀንበር የተገኘ ሳይሆን ብዙ ፈተናዎች፣ ብዙ ውጣ ውረድ አልፈሽ ያ ነገር ግን ተስፋ ላለመቁረጥ ታቆርጤ ተስፋ ጠንካራ ሁነች ስታልፊው ገንዘብ ትንክዋለች። በቃ ለዚህ ነው እንደሄደ የደከምኩት እስከምትይ ደረጃ ትደርሻለሽ። ግን ሁልጊዜ በዚህና በዚህ የሚጎትትሽን ነገሮችን አለማየት፣ በቃ የፊትሽን አላማ ይዘች የሚሄድና ተስፋ አለመቁረጥ ነው ለአንቺ ጥሩ ነገር የሚሆነው እና ስለዚህ የኔ በሰፋ ባለ ፕሮግራም ይዘን ብናወራ በጣም ደስ ይለኛል፣ ናርብዬ በዚህ ባጭር ሳይሆን ሁላችሁም ስራ ይኖራችኋል፣ ዲጠርቼ ስላመጥኋችሁ ያጥራል እንጂ እኔ ችግር የለብኝም። በጣም ደስ ይለኛል ባወራ ከኔ አንድ ሃያ ሰላሳ ሰው ከኔ ቢማርና የኔን መንገድ ለነሱ እንደምሳሌ እንደ ምሳሌ ቢሆናቸው በጣም ደስተኛ ነኝ እኔ ደግሞ እርግጠኛም ነኝ። በእኔ ይሄ ያለኩበት መንገድ መጥፎውን መንገድ እንዳይሄዱበት ጥሩን መንገድ እንዲከተሉ ነው ምን የማስተምራቸው እና ቀላል አይደለም። ብልጥ ሰው ከጓደኛው ይማራል፣ ሞኝ ሰው በራሱ ይማራል ይባላል እና እኛ ለትውልድ እናስተምር። በጣም ትልቅ ነገር ነው። ለካ ይሄ ነገርም አለ ብለው ያ መጥፎውን ይሻገሩታል፣ አይጎዱም ማለት ነው። እንደዛ ነው ናርግዬ

እንዲህ ነች። ሳሪ ጠንካራ ነች። ከምሰማው በላይ በተግባር ብዙ ቦታ ብዙ ስናንስታ ስላየሁ ለዛ ነው ካቦ ቤት በቅርብ ትገኛለች ራ እኔ እዚህ ሀገር ስመጣ የዛሬ ሶስት አመት የመጀመሪያ የተቀበለች ሚኒስተሮች ምንም ሳለቅ አስታ ከመንገድ ላይ ከትራጅ ሷ ጋር ስሰራ ነበር። የምሬ ነው። በጣም ጠንካራ ሴት ነች። ቀን ማታትንም በጣም ትሰራለች። ሰዋት ንቅም ስራት ንቅም እና በጣም በጣም እንደናታ አግዛኝ ነው። በጣም እንደ እናት ነው የማየት። በጣም ነው የማከብራት። መርሶ ሰልሳውን ትክክለኛ ነገር እናት ነች። የምሬን ነው። እዚ ጋ ወርቴናና ሚኒስተች ሳል በጣም ነው የምወደው። ለእኔ ያረሽልኝ ውለታ እዚ ጋ ወር ክፍልልሽ ብዙ ነገር ነው ያረሽልኝ። ጣሚት ላረሽልኝ ነገር አመሰግናለሁ። እንደ እናት እንደ ልጅ ግን እዚ ያደረስኛች ነች። መክሽን አመሰግናለሁ ሳርዬ እዚ ጋ ወርቴናና ሚኒስትሽ ኧረ ማሙሽ የገመችው አንተ ልጃችን ነህ። ከእኛ ወጥተህ ደግሞ አሁን የራስህ ነገር ሰርተህ እየመጣህ እንደ ልጅ እንደ እናትህ መጥተህ እዚህ ስታይ እንዲህ ለሰው ልጅ እኮ አየህ፣ ሰው አብሮ ሲሰራ አንዳንድ ሰው ብርጁን ሰብሮ ይሄዳል። ብርጁን ይሰብሩትና ያ ብሪጅ ተመልሰው ለመምጣት እንደገና ቢልድ ሊያረጉት፣ አንዳንዴ የማይሰራ ብሪጅ አለ። አንተ ግን ከኛ ስትለይ እንደ እናት እንደ ልጅ ያው ከኛ ጋር ያሳለፍከው ነገር አይረሳም። አንተም ልጃችን ነበርክ፣ አራት ሰዓት ሰርተህ እንደ እኔ ደክማችሁ ጥሮጣችሁ ነው። እና አሁንም አንድ ነገር ሲኖር አንተን ነው ምደውለው፣ እንደ ቤተሰብ ማለት ነው፣ ልጃችን ነህ። ከእኛ ተለየ አንተ የራስ ህይወት ጀመርክ። ያ ነው አንድ ሰው እኔ ጋር ሰርቶ ሌላ የራሱ ህይወት ደግሞ ሲሰራ በጣም ደስ ነው የሚለኝ ምክንያቱም ይሄ ፍሬ ነው የዘራኸው ፍሬ ነው። እኔ እኔ ቤት ስትመጡ ጸባይ ማረሚያ ነው። ባይዘወል እኛ ጋ ሲመጡ ያውቃል እሱም፣ ይሄ መጠጥ ምናምን በቃ ስርአት አይዘው ሰውንም እንደዛ አርጌ እንትን ነው ማረጋቸው። እና ከኔ ሲሄዱ ሁል ነው የሚያመሰ አንቺ እኮ ቤት በንሰራ ኖር እኮ ነበረ በጣም ነው የምናመሰግንሽ፣ የዛን ጊዜ እንዲ ስቲ እንትን ይመስለን ነበር ይላሉ። እና እኔ አመሰግናሉ ማሙሽ፣ በጣም በጣም ጥሩ ልጅ፣ ልጃችን። አሁንም አንተ ብቻ ሳትሆን የአንተ አይነት አምስት መቶ ስድስት መቶ ሰዎች አዲስ አበባ አሉ እኔ ጋር ሲሰሩ የነበረ ራሳቸው ችለው እንደ ልጆች የምንጠያየቀው። እና እኔ እዚህ የምናገረው እኔ ጻዲቅ ነኝ ወይ ደግሞ እኔ በጣም ጥሩ ሰው ነኝ እያልኩ ሳይሆን ያው በምችለው በአቅሜ እንደ ሰው ከልጆቼ ጋርም እንደዚሁ ካሉ ልጆች ጋር በፍቅር የስራ ባህሪ እንዲኖራቸው ነገ እንደእኔ ሰርተው ራሳቸው እንዲቀይሩ ነው ማስተምራቸው እና እዚህ ምስክር ሆነ ስለተናገርክ ማሙሽዬ በጣም ነው የማመሰግነው። ያው እዛ ቤት ባልሰራ ኖሮ አል ሀበሻ ባልሰራ እዚህ አልደርስም ነበር፣ የሆነ ቦታ ላይ ወድቄ ኖር ነበር። ዛሬ መጥቼ ነው በጠዋት ያዝገባችን ስራ እዛ ብዙ ነገር ነው ተብሎ የወጣሁት ስራ አንቺ ከአንቺ ትንካሪ አይቼ ነው እዚህ የደረስኩት። እኔ ስብልሽ አንቺ በጣም ትለያለሽ። እዚጋ ይበር ቅናስትሽ ሚስትሽ አሁንም እንደ ያኖርሽ አያቸግርሽ አመሰግናለሁ ማሙሽዬ በጣም ነው የማመሰግነው። ቴንክ ዩ እኔም በጣም ነው የማከብር በጣም ነው የምልህ። እንዲህ መቀየርህ ራሱ ለብዙዎቹ ትምህርት ነው። በትንሽ ጊዜ በሶስት አመት እና በአራት አመት ባልሞላ ራስ ች አሁን ብዙ ነገሮችን እየሰራ ያለው አንተ በጣም ጎበዝ እና የምትመሰገን። እንዲህ ማመስገን ራሱ ትልቅ ነገር ነው። ቀላል ነገር አይደለም። እና በጣም ነው የማከብር በጣም ነው የምወድ ማሙሽ። አቢ ባዬ ውዬ ሳርጌ ወየ፣ በቃ እንዳላስመሻችሁ በቃ አንቺ ቤት ብንገባ ነው የሚሻለው። ከዚያው መጥተዋል እኮ ሁሉም ቤተሰቦች እንትን ቅድም እኔ መጀመሪያ ኬኩ ከመቁረስሽ በፊት ስለ አንቺ መናገር የምፈልገውን ተናግሬያለሁ። ምንም ቃል የለኝም ሌላ በእውነት ማለት በቃ መልካምነትሽን የሰው ልጅ ማንነት የሚለካው ለሰው ባለው ክብር ነው እና ለሰው ያለሽን ክብር አደንቃለሁ በጣም ተናንሰሽ፣ ከሁሉም ጋር ዝቅ ብለሽ፣ ሰው አክብረሽ፣ ትህትናሽ አስታራቂ ነሽ። ሰው ሲጣላ ቲክቶክ ላይ ታስታርቅ ያለሽ ያንንም ተው ይህንንም ተው ብለሽ ትረጃለሽ ችግር የሚረዳ ሰው ይዘን ስትመጣ እኔ ራሴ ስንት ትኬት ትጠይቄሽ ለስንት ሰው ትኬት ትቆርጠሽልኛል ሰው የስራ እድል ለስንት ሰው ሰጥሽናል ስንት ለታመመ ሰው ገንዘብሽን አውጥተሽ እረድተሻል እርዳታ ላይ ተሳትፈሻል ቤት እና ደግነትሽን ይሄ ሰው አክባሪነትሽን ትትናትሽን ሁሉን ነገር ፈጣሪ አይወሰድብሽ እድሜና ጤና ይስጥሽ በጣም ነው የምናመሰግነው ስለ መልካምነትሽ ሀቢባዬ እኔ የማመሰግንሻለሁ አንቺ ምሳሌያችን ነሽ ለዚህ ሁሉ ሰው አንቺ ብቻሽን ስትደርሺ እኛ የማናግዝሽ ምክንያት ምን አለ? ሀቢባዬ፣ ምንም አይደለም። አንቺ በጣም ሀያ አራት ሰዓት ለስንቶቹ ስትሮጪ ምን ስትይ ምን በሁሉም በየራሱ አመለካከት ነው ሰውን የሚያይሽ እና እኔ ደግሞ በራሴ በኩል በጣም ነው የምወድሽ፣ በጣም ነው ማከብርሽ። ለጠየቅሽኝ ነገር እጄ ወደኋላ አይልም። ለምን አንቺስ የምትጠይቅኝ እኮ ስላስፈለግኩሽ ነው። ሀቢባዬ፣ በማስፈልግበት ሰዓት መድረስ ያለብኝ ደግሞ እኔ የአንቺ አካል መሆን አለብን፣ መርዳት አለብን። ስለዚህ ለኪስሽ አይደለም ለሰው እኮ ነው። አንቺ እኮ ለተጎዱት ነው እርዳታ የምትጠይቂው። ስለዚህ ወደ ቤትሽ አይደለም ወይም ኔ አንድ ነገር አንድ ጊፍት እንኳ ሰጥቼሽ አላቅም፣ ግን ትኬት አሉ ስትይ ለነዛ ልጆች አንቺ ብቻ አይደለሽም የምትረጂው፣ እኛም መርዳት ስላለብን ነው የምንደርሰው። አንቺ መመስገን ነው ያለብሽ፣ በጣም ይሄ ሁሉ ነገር አሰባስበሽ በአጭር ጊዜ ውስጥ ይሄ ሁሉ ሰው ያን ሁሉ ታዩ፣ የእርዳታው ታዩ። ለእኔ ፎሎወር እንዲኖረኝ ያደረግሽኝ እኮ አንቺ ነሽ። መጀመሪያ ማንም ሰው እንትን ሳይል እና ከዛ በኋላ ነው እነናርዲም እነ ሳርዬም እነ ፈራውልም ፎሎወር ጋት ይገባል ምናምን ይላሉ። እኔ ምንም እንዳልኩሽ ምግብ ቤት የሚመጣ ሰው ያቀዋል። ግን ፎሎወር ቢኖርሽ እና ማስታወቂያ እንደዚህ ብትሰሪበት ሰው ቢኖረው ጥሩ ነው። ካልሆነ ግን እኔ ይህን ያህልም ከዚህ በኋላ መጨነቅም ሳይሆን እናንተ ጋር እየገባሁ የማደርገው ነገር በቂ ነው። ለእኔ ይህን ያህል እንትን ብዬ ማላውቅም፣ ግን አሁን ብዙ እንትን ሲል በጣም ደስ ብሎኛል። የእናንተ ደስታ የእናንተ ድካም ስለሆነ ሁላችሁንም ላመስግን ብዬ ነው። ሐቢባይ በጣም እናመሰግናለን። ገና ከዚህ በኋላ ተገናኝተን አንድ ሚሊዮን ፎሎሽን እናከብራለን። አመሰግናለሁ ሐቢባየ። ፈራውን ጨረስክ ወይ? ጨርሻለሁ። ነገር አለ ፈራዬ እኔ እኔ እንኳ ምለው ሳራ በፊት ከኢትዮጵያ ጀምሮ ነው የምንተዋወቀው ከሳራ ጋር ገና ቢልዲንጉን ሳሰራ መሬት ስትገዛ ሳትገዛ ሁሉ ነው ቦታ ስታይ ነበረ አይደለ? በአዲስ አበባ ላይ የተገናኘ ነው ሆሊ አካባቢ። ከዛ ጀምሮ ነው የምንተዋወቀው እና ከዛ እኔ ወደ ዱባይ መጣሁ። እና ሁሌ የማረሳው ነገር ምንድን ነው? ዱባይ እዛ መኖሪያ ፈቃድ ካምፓኒ አድርጌ ነበረኝ። እና ሪኒዮ ማድረግ አልፈለኩም። ሊያልቅ ነው። ከዛ ደግሞ ከኢትዮጵያ የወጣሁት በማኑዋል ፣ ይሄ የማኑዋል ፓስፖርት አልነበረ የሆነ አረንጓዴ ገና ቀዩ አልደረሰም ነበር። እና እዛ አናድስለም አሉኝ። ኢትዮጵያ በወቅቱ የመንግስት ችግር ስለነበረ አናድስም አሉኝ ማለት ነው። ከዚ ሳራ እንደነገርኳት ወደ አሜሪካ ለመውጣት ፈልጌ ያለው ፓስፖርቴ ደግሞ ያኛው ፓስፖርት አይሆንም፣ አናድስም ሲሉ ሳራ ቀጥታ ኤምባሲ እየሮጠች ሄደ ምን አረጋችሁ ይህ ልጅ አለች። ምን አርጓችሁ ነው ይህን ያክል? ምን ቢበድላችሁ ነው ይህን ያክል ፓስፖርቱን አናድስም እስከ ማለት የደረሳችሁ? ሲባል ኢትዮጵያ ሄዶ ያድስ እዚህ አናድስለት ማለ ዋለች። በቃ እዛ ኤምባሲ ውስጥ እንደናት ማለት ዋለች። ቀወጠችው ከዛ ምንም ማድረግ አልቻሉም። እሷ ኮሚኒቲውን ሄልፕ ታረግ ስለነበረ እኔ ላይ አልደራደርም አለቻቸው ማለት ነው። ፓስፖርቱ ታድሰው መምጣት አለበት፣ እኔ ኃላፊነት ወስዳል። ምን አድርጓችሁ ነው ምን በድሎ ነው? በቃ ቅውጥ ስታደርግ ምንም የሚያደርጉ ሲያጡ ታችቶ ታችቶ አመጡልኝ እና መቼም ከውስጤ የማይጠፋ ሁልጊዜም ውስጥ የሚቀመጥ ነገር ስለሆነ በጣም ነው የምናመሰግነሽ እና ለብዙዎች። እኔ የዛን ጊዜ የተጣላሹ መጣላት ራሱ አያቸዋለሁ እና ሁሌም ነው ያው በገኘዎች ቁጥር ነው ቴንኪዩ ምልሽ እና በጣም ጥሩ ሰው ነሽ። በጣም ብርቱ ሴት ነሽ። ለፍተሽ ነው ደግሞ እዚህ ቦታ ላይ ደረሽው እና የማንም እርዳታ የማንም እጅ ሳይኖርበት እግዚአብሔር ብቻውን ለፍተሽ ይፈታል ለፍታሽ ስለሆነ እዚህ ጋር የደረሽው እግዚአብሔር ይመስገን። እንዲሁም ደግሞ ባለቤት ሻብታሙ በጣም ጥሩ ሰው ነው እንዳልሽው፣ ቅድም ስትናገር ይሰምቼ ነበር እና እግዚአብሔር ጥሩ ባል ይስጣችሁ፣ ጥሩ ሚስት ይስጣችሁ እንደሚለው በጣም ጥሩ የስራ ሰው እግዚአብሔርን የሚፈራ ባለቤት ነው ያለሽ እና እዛ ምድር ላይ ደግሞ ለብዙዎች ተምሳሌ ትሆነሻል። ብዙዎችን የሚያርፉ ብሽ አይነት እና አድርጎ ሻል እና ተባረኪ። እግዚአብሔር ያብዛሽ፣ ከዚህ በላይ እግዚአብሔር ያብዛሽ። ብዙዎችን እንደምታሳርፊ እግዚአብሔር ደግሞ የምታርፊበትን ዘመን ይስጥሽ፣ የሰው ፍቅር ይጨምርልሽ። ስር የምትባረክበት ለብዙዎች የምትደርሺበት የምታርፊበት ዘመን ያደርግልሽ እግዚአብሔር። የእግዚአብሔር መንፈስ በሙላት ከአንቺ ጋር ይሁን እላለሁ። ተባረኪ። ላይ ፍራውልዬ በጣም ነው የማመሰግነው። እኔ እንኳ ይሄ ቀላል ነገር ነው ፓስፖርት ማደስ። ከዛ በላይ ብዙ ነገር ይደረጋል። ሰው የዛን ሰዓት ትንሽ ጨለም ብሎብ ስለነበረ ነው። እና ያንተ ወንድምነት ከዛ ይበልጣል። እዚህ ሀገር ብዙ ነገሮችን ያው ከአንድ ሺህ ኬዞች በላይ የማስታረቅ ብር የተወሰደበት ሰው የማስመለስ ይሄ እግዚአብሔር ምልህ በቃ ያስደስተኛል። እንዲህ ማድረግ እንዲህ ያደረግኩ ብዬን ባላወራም ሰው ካረፈና እንዲህ መፍትሄ ከሆንኩ በአንዳንድ ነገሮች፣ በቃ ለራስ ራስ እኮ እንቅልፍ ነው በቃ ትተኛለህ። ጥሩ ስራ መስራት ለራስ ነው እና አንዳንዶቹ ከጭንቅ ሀሳብ እንኳ ስንሰጣቸው በጣም ተደስተው ይሄዳሉ ያርፋሉ። እና አንተ ደግሞ በጣም ጥሩ ወንድማችን። ከእኔም ከባለቤቴም ከአዲስ አበባ ጀምሮ በጣም ነው የምናከብር፣ በጣም ነው የምንወድህ እና አሜሪካ ጨርሰህ ስትሄድ የተደሰትኩት ደስታ እኔ ነኝ የማውቀው። እና ይኸው ጥሩ መስራት እንዲህ ነው። ወንድምነታችን እህትነታችን እንደቀጠለ አሁንም ሮጠህ ስትመጣ እኔ ጋር ነው የመጣኸው። እህት አለችን ቤተሰብ አለን ብለህ እኛ ጋር ነው የመጣኸው። ስለዚህ እግዚአብሔር ሁል ጊዜ መልካም ነው መልካም በመስራታችን መልካም ነገር እናተርፋለን እንጂ አንጎዳም። እና ሁላችሁንም እዚህ ያላችሁ በጣም ነው የማከብራችሁ በጣም ነው የምወዳችሁ። ሳርዬ አለሽ፣ ሳርዬ እኔ ላመስግንና ለሌላ ሰው የሚገባ ሰው ካለ ቦታ ለልቀቅ፣ ልብሽን አይቀይርም ቦታ ቦታ ያዛችሁ እሺ፣ ሳራ የመልካም ምሽት ለሁላችሁም። እሺ አዶትዬ በጣም ነው ማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ያክብርልኝ። አትጥፉ። እንግዲህ ይልመዳልሽ የእኔ ውድልም በጣም ምሳሌያችን ነሽ። በርችልን። እግዚአብሔር የበለጠ ያበርታሽ፣ አቅም ይሆንሽ። አሜን አሜን አሜን። ጤናውን እድሜውን ይስጥሽ፣ ሞገስ ይሆንሽ። የእኔ እናት በጣም ነው እኔ የምወድሽ፣ ማከብርሽ። ሳርዬ የምወድሽ በጣም ነው ማከብርሽ። አሁን አሜሪካ ስለምመጣ አገኝሻለሁ። አረ፣ በደስታ በጣም ለእኔ ትልቅ ነገር ነው። ይሄን ሳርዬ በእውነት አንቺዬን መስማት እመርቅልሻለሁ። እዛ መጥቼ እገዛሻለሁ፣ እመጣለሁ፣ አይሻለሁ። በጣም ነው ሲለኝ ሞዴል ነው ማድረግሽ። በጣም አመሰግናለሁ። ልናገር እንዴት ናችሁ? እንዴት ነሽ? ውይ ደስ ብሎኝ የውደበጣምቴንኪው ቴንኪው እኔ ዛ እኔ በአንድ ነገር የምነግርሽ ያው እኔ አመት ከስድስት ወር ሆነኝ እና አየውት በጣም ብዙ ጫማ ነው የሚጨርሰው። በአንድ አይንሽ ነው የምተኝው ውፋቱ በቃ እኔ የሚረንግ እና በጣም ለእኔ ሞዴሌ ነሽ። እንዲሁም ፈጣሪ ብሎ እንዲሁ መጠሽ ደግሞ ማስተካከል የሚገባኝን እንዳስተካከል በጣም ከባድ ነው ስደት ላይ እውነት እውነቴን ነው የምነግርሽ። ለብዙ ሰው ሞዴል መሆኝቴንች ያለሽ ጥንካሬ እኔ ያንቺን እዚህ መድረስ እያሰብኩ ነው። እና በጣም ጎበዝ ጎበዝ ጎበዝ ሴ። ከዛ በላይ ደግሞ ደግነትሽ በብዙ ያለው እዚህ ላይ መልካም እህቶች ሁሉ አሉ። በጣም በጣም ወይ አትደውሉ። እስኪ የአካንት ሀገር ነው ብዙ ስልክ የሚመጣል። እኔ ማ በቃ እዚህ ቲክቶክ ላይ ለአንሳው መሰለኝ። ናርድዬ እንዴት ናችሁ? ሁላችሁም ሰላም ብያለው እና ያው አንድ ቀን እዚህም ደግሞ ጣሊያን አንድ ወንድም አላችሁ፣ ብቅ በሉና እዛው አግዙኝ የእህቶቻችንን ብር ለማስመነስ። አያበላህ እንመጣለን እንመጣለን። እስኪ ላሳይሽ። እስኪ እንደው የአንተማ በጣም የሚያስቀና እኮ ነው። በጣም ኧረ ተው። የአንተ ቤት እግዲ ሰዎች አሉ። በጣም ነው የሚያምረው በእውነት። አንበሳ ነ አንተ ጀግና ነው እኮ በጣም ያው እዚህ ደግሞ ያው በልተው ጨርሰው ኮፊ ከአባ ይለብሳሉ ው እኮ ላድርግ በጣም ነው የሚያምረው። በጣም አድርጌ በቃ እንኳን ደስ አለሽ አውዬ። ሂጂ ለአንቺ ስልኩ ነው ያልኳቸው ነው። በጣም ነው የማከብርሽ አቡዬ። ግቢዬ፣ ሀቢባዬ፣ ቤት እድውጣ ያምራል። የት ሀገር ነው አቢያን? ስትሄጂ እሱ ጋር ትሄጃለሽ? በርማ አርማ ፎሎ አርጊው ጎበዝ እህት ነሽ። በዚህ አጋጣሚ ያው ስላገኘሁሽ ደስተኛ ነኝ። ሁላችሁም ፎሎ መልሽ። ይኸውልሽ ትንሿ ኢትዮጵያ በጣም የሚያምረው ጎበዝ ጀግና ነው። ጀግና ብታዩ በጣም በጣም ልዩ ነው። ምንም የቀረው የኢትዮጵያ ውስጥ ያለ እንትን አካባቢ የለም አባ የትኛውም በቃ አባይ፣ አክሱም፣ ቡናው ምኑ በሱ በዚህ እያስፈራረው ነው የማበላቸው። በጣም ነው ያ እና አንድ መልእክት ማስተላለፍ የምችለው ስለተጠራው ነው። እሺ ሳርጌ ቻው። ሰላም ሁኑ ቻው። ሰላም ሁኑ ቻው። ደህና አደሩ ቻው። ይቅርታ ያው እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ይቻላል እማይቻል የለም። ቅር ከሆነ ማንለወጥበት ምንም አይነት ምክንያት የለም። እኔ አስራ ስምንት ዓመት ሙሉ ጣሊያን እዚህ ከተማ ላይ ካርቶን ሲሸከም ነው የኖርኩት እና አሁን ነው በቃ ብዬ። ብዙ ከለራችን ያምራል፣ ብዙ ነገር መስራት እንችላለን። እኔ ያውም በወንድ ጉልበት። እናንተ በተለይ አረብ ሀገር ያላችሁ እህቶቻችን ብዙ ነገር መስራት ትችላላችሁ እንተጋገዝ እና በጣም ሞዴሌ ነሽ። ቴንኪዩ ቴንኪዩ ሳርዬ እኔም አንድ ቀን መጥቻ አንቺ ቤት እንግዲህ እስከምጠቀም ደስተኛ ነኝ። ደግሞ በደንብ አጫውታኝ አለች ስለ አንቺ እና በጣም መልካም እህት። ቴንኪዩ አመሰግናለሁ ሁላችሁንም። አንተ በጣም ጎበዝ ነው ናርድዬ አመሰግናለሁ። አሁን አንቺ ቅድም ሀቢባ ስትይ እኔ ናርዶስ ነው በቃ ወዲያው ትዝ ያለችኝ እና ያ ቀላል ነገር አይደለም። እኛን እዚህ ለማድረስ ከታችሁ ነው። እዚ ብዙ ፎሎ ያላቸው ብዙ ተከታይ ያላቸው ብዙን እኛ እዚህ ጋር አንደርስም እና እኔ ናርዶስ ትልቅ ትልቅ ነገር ነው ያደረገችልኝ በቅንነት ምህት፣ አምስት ሰዓት ሳላደርግ እኔም በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም እና በጣም ብዙ ቅንነቶች አላችሁ። በጣም በጣም ይገባሻል ከዚህ በላይ እና አልያም ደግሞ እንከፍታለን። ዝም በይ ይቶ